ሰላም እንዴት ናችሁ? ዛሬ ደግሞ ቆስጣ በእንቁላል ልጅ መጥቻለሁ። ተከታተሉ፣ ትወዱታላችሁ። እንግዲህ እንደምታወጡ ቆንጆ ሳንዱች ነው። ውድ ተመልካቾች፣ እንግዲህ በመጀመሪያ የተከተፈ ቀይ ሽንኩርት ያስፈልገናል። ቀይ ሽንኩርታችንን ካደረግን በኋላ ትንሽ ዘይት እናደርጋለን። ዜሳ ና በዛ የታታ ብዙ ውድ ተመልካቾች እንግዲህ ሽንኩርታችንን በዘይታችን እንጠብሳለን። ውድ ተመልካቾች፣ ለቤት አዲስ የሆናችሁ ስራይን የወደዳችሁ ላይክና ሰብስክራይብ በማድረግ ቤተሰቡን፣ ነባሮች እንደተለመደው ላይክ፣ ሼር፣ ኮሜንት በማድረግ አበረታቱ። ለምታበረታቱ ከልብ ነው የማመሰግነው። እንግዲህ ሽንኩርታችንን በዚህ መልኩ ተጠብሷል። ነጭ ሽንኩርት እንጨምራለን። ዝጋት አጥቦ ተዘጋጅቶ ተከትፎ የተዘጋጀ ቆስጣ አለን። ውድ ተመልካቾች ቀለል ያለ ለጠዋት ለቁርስ አንዳንድ ጊዜ እንጀራ ሳንፈልግ ስንቀር ደግሞ ለራት የሚሆናል። ውድ ተመልካቾች ወደው በአስር ደቂቃ ውስጥ የሚያልቅ አሰራር ነው። እንግዲህ ቆስጣችንን ጨምረናል። እንግዲህ ቆስጣችን በዚህ መልኩ እንግዲህ ቆስጣ ብዙ ይሆንና መጀመሪያ ላይ ሲጠበስ በጣም ትንሽ ነው የሚሆነው። እንደዚህ አንሷል። እየበሰለ ነው። ትንሽ ውሃ አለው። ውሃውን እስከሚመጥ ድረስ እንጠብቃለን። እዚህ ጋ ትንሽ የቁንዶ በርበሬ የተፈጨ ቁንዶ በርበሬ እና ጨው ነው የምንጨምረው። እንግዲህ ጨውና ቁንዶ በርበሬ ከጨመርን በኋላ ውሃውን እስከሚመጥልን ድረስ እንጠብቀዋለን። ውሃ አለው፣ ለምን ውሃ ካለው እንቁላሉ ፍርፍር አይልልንም። እንግዲህ እንዳያችሁት እንደዚህ ውሃውን ጨርሷል፣ ደረቅ ሆኖ ልናል። እንግዲህ የምንፈልገውን ያክል እንቁላል እንጨምራለን። ውድ ተመልካቾች፣ እንግዲህ እንቁላላችንን ጎድጓዳ ሳህን ላይ እንሰብራለን። ምናልባት የተበላሸ እንቁላል ካለ ሁሉንም እንዳያበላሽብን እንቁላላችን እዚ ላይ ለብቻ እንሰብረዋለን። እንግዲህ እናንተ የምትፈልጉትን ያክል ትጠቀማላችሁ። እኔ ደግሞ አምስት እንቁላል ተጠቅሜ ያለው። በነገራችን ላይ የሀበሻ እንቁላል እና የፈረንጅ እንቁላል እንትኑ ብዛቱ በጣም ይገርማል። የፈረንጅ እንቁላል ሲደረግ በጣም ብዙ ሆነ የአበሾቹ ግን በጣም ትንሽ ነው። በዛ ላይ ደግሞ ከለሩ ይሄ የምታዩት ነጣ ያለ ነው የፈረንጅ ነው። የኛ የአበሾቹ ግን ቢጫ ሁኖ በጣም ነው ደስ የሚለው። እንግዲህ በዚህ መልኩ አንድ ላይ እንቁላላችንን እንመተዋለን። ከዛም ቆስጣችን ላይ እናደርጋለን እንግዲህ ውድ ተመልካቾቼ በዚህ መልኩ እንቁላላችን ጨምረናል። ከፈለግን እንደ ቂጣ እንዲሆንልን ከፈለግን እንደዙ ግጥም አድርገን ማብሰል እንችላለን። እኔ ግን በፍርፍር መልኩ ነው የፈለግኩት። እንደዚህ አድርገን እናፈረፍረዋለን። እዚህ ጋ ትንሽ ቅቤ ጨምሬያለሁ ውድ ተመልካቾቼ። እንግዲህ እንቁላላችንን በዚህ መልኩ እንጠብሳለን። እኔ የእንቁላል ረጠብ ያለ አልወድም፣ ድርቅ ሲል ነው እንቁላል መወደው እና ድርቅ እስከሚል ድረስ ጠብሰዋለሁ። ግን በጣም ያልደረቀ እንቁላል ለጤና ጥሩ ነው ይባላል። እናንተ እንደ ፍላጎታችሁ እርጥቡን ከፈለጋችሁ ወደው ማውጣት ነው። እንዲደርቅ ከፈለጋችሁ ደግሞ እንደ እኔ እስከሚደርቅ ማማሰል ነው። እኔ ድርቅ ብሎ ጥብስ እስከሚል ድረስ እጠብሰዋለሁ። እንግዲህ ከመጨረሻ ጨርሰናል። ቃሪያ እንጨምራለን። አሁን ቃሪያችንን ጨምረን እሳታችንን እናጠፋለን። ውድ ተመልካቾቼ ቆንጆ ቁርስ ነው። ከፈለጋችሁ በእንጀራ ከፈለጋችሁ በዳቦ በሳንዶች መልኩ አድርጋችሁ መጠቀም ትችላላችሁ። በሁለቱም መጠቀም እንችላለን። ውድ ተመልካቾቼ እኔ በሁለቱም ሞክሬዋለሁ። በጣም ነው የሚጣፍጠው። እዚ ጋ እንግዲህ የሚያቃጥል ነገር ከፈለጋችሁ የሚያቃጥል ነገር አብራችሁ መጨመር ትችላላችሁ። እኔ እንግዲህ ያው ቃሪያው ላይ ቃሪያ ስላለው በቃሪያው ብቻ ነው የምትጠቀመው። ከዚህ የበለጠ ዳጣ ከፈለጋችሁ ዳጣ መጨመር ትችላላችሁ። የሚያቃጥል ነገር እንግዲህ። በዚህ መልኩ ሳንዱሻችንን እየሰራን ነው። ውድ ተመልካቾች ሻያችን እናፈላለን ከዛም በአስር ደቂቃ ጊዜ ውስጥ ቁርሳችን ቆንጆ ቁርስ ደረሰ ማለት ነው። አንዳንድ ቀን እንደ አማራጭ እንደ ቅያር የሚሆናል። ውድ ተመልካቾች በዚህ መልኩ ሞክሩት፣ በጣም ነው የምትወዱት። እኔ በጣም ነው የወደድኩት፣ በጣም ይጣፍጣል። ውድ ተመልካቾች ላይክና ሰብስክራይብ አድርጉ። ውድ ተመልካቾች አስከፍልም፣ ላይክ አድርጉ፣ ለእኔ ይጠቅመኛል፣ እናንተን ግን አይጎዳችሁም። ስለዚህ ላይክ ብታረጉልኝ በጣም ደስ ይለኛል። እንግዲህ ንብላ ብያለው። በተመሳሳይ ስራ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሙሉ።